እና አላህ ዐዘወጀለ አባሀ ለነ ነዘር በመጀመሪያ ደረጃ ሁለት መጋባት የፈለጉ አካላቶች ለጋብቻ ሲፈላለጉ መታየትን ፈቅዶላቸዋል። ሁለት አካላቶች ሲገናኙ ለትውልድ ብዙ ነገር ልናሳይበት የምንችል የሆነ መሰረት ስለሆነ በመጀመሪያ ደረጃ ሁለት መጋባት የፈለጉ አካላቶች መመልከት እንዳለባቸውና ማየት እንዳለባቸው አላህ ፈቅዷል። ወንዶችም ይሆኑ ሴቶች ተቃራኒ ጾታን መመልከት እንደሌለብንና አይናችንን ሰበር ማድረግ እንዳለብን መጥፎ ነገር ባየንበት ሰዓት ኢማናችን እየቀነሰ እንደሚሄድ ያላህ ነብይ ተናግረዋል። ግን ወደ ጋብቻ ሲመጣና ትዳር ለመመስረት ሲታሰብ ወንድ ልጅ ለትዳር የፈለጋትና አካል መመልከት ይችላል። ይሄም መተያየት የሚባለው ነገር ንካህ ከማሰር በፊት ነው። መጀመሪያ አንድ ሰው አይቶ ሊመርጥ ይገባዋል። ዝም ብሎ በሩጫ የሚገባ አይደለም። በሩጫ የሚገባበት ትዳር ችግሩ የከፋ ነው። ወይ ሌላ መፍሰዳዎች ይከተሉታል። ፈላ የጁዙ ልዘውጀይኒ የጉሽ አሃዱሁሙል አኸር አንዳቸው አንዳቸውን ሊያታልሉ ሊሸውዱ አይገባም። በተለይ በአሁኑ ጊዜ ሰዎች በትዳር አብሮ ለመኖር ቀድቦ የሚሰራቸው ሂያናዎች አሉ። ሽወዳዎች፣ የሚሸውዱባቸው መንገዶች አሉ። ወንዶች በጣም ብዙ ቅድመ ዝግጅት የሚያደርጉት ነገር አለ። ያም እድሜያቸውን ወጣት አድርጎ ከማሳየት ይጀምራል። ያ በሸሪያ የተከለከለ ነው። በል እንደውም በአሁኑ ጊዜ ቴክኖሎጂ የበዛ ወይንም ደግሞ በጣም እየተራቀቀ እየሄደ ስለሆነ ከሚታዩት እይታ የተሻለ አድርጎ የሚያሳዩ ነገሮችን ይጠቀማሉ። ከነዛ ውስጥ ነጭ ሽበት አካላቸው ላይ የሚታይባቸው ሰዎች ሴትን ለማግኘት ሲሉ ቀለም ይቀባሉ። ይሄ በፍጹም የተከለከለ ነው። የሰሃብዩ የአቡበከርን አባት ይዞት ወደ ነቢዩ ሲመጡ ነጭ ሽበት ነበረና ይህን ነገር ቀይሩት ወጀንቡት ሰዋድ አሉ ነቢይ አለ ሰላት ወሰላም። ጥቁሩን ነገር ግን ጥንቃቄ አድርጉ ወደ ጥቁር እንዳት ቀይሩት፣ አሉ ነቢዩ አለ ሰላት ወሰላም። በአሁኑ ጊዜ ጋብቻ ለመፈጸም ወንዶች ሲዘጋጁ በመጀመሪያ የሚያሳስባቸው እና የሚያስጨንቃቸው ራሳቸው ላይ ያለውን ሽበት መቀየር ነው የሚሆነው። ይሄ ግሽ ነው፣ አይቻልም፣ የተከለከለ ነው። ሴቷም የተለያዩ የምታደርጋቸው ነገሮች አሉ። ይህ ነው ተብሎ በብዛት የሚጠቀስም አይደለም። የራሳቸው ያልሆነ አካልን ሁሉ ያስቀጥላሉ። ይሄ በእስላም የተከለከለ ነው፣ ፈጽሞ የሚሆን አይደለም። ትዳር ፍቺን የሚያበዛ መተቻቸትን የሚያበዛ ያለ መግባባትን የሚያበዛ መተማመንን ከማዕከላችን የሚያስነሳ ነገር ነው። ሰው ለጋብቻ ሲፈላለግ ባለበት ሁኔታ ቀርቦ ነው መታየት ያለበት እንጂ ተጨማሪ የሆነ ነገር አድርጎ ትዳር ቢፈጽም እዛ ውስጥ ገሽ ካለበት ከፍተኛ ቅጣት አላህ ዘንድ የሚያስጠብቀን የሆነ ነገር ነው። አንዳቸው አንዳቸውን ሊሸውዱ አይገባም። አሙረት ብኑ ሹዕበት ረዲ ላሁ ተዓላ አኑ ቃላ ከጠብቱ ምርአተናል አንድችን ሴት ለትዳር የምትሆነኝን አጭውኛል። ፈቃላ ረሱሉላ ላ ለም የአላህ መልእክተኛ አሉኝ፣ አልነዘር ተይለይሀ አይታታል፣ እንዲህ አሉኛ አለ። የአላ ነቢ አለ ላት ሰላም ቁልቱላ አላየኋትም አልኳቸው አለ። በአሁኑ ጊዜ በተለይ ውጭ አገር የሚኖሩ አንዳንድ ሰዎች ከአንድ አገር ወደ አንድ አገር በፒክቸር ወይም ደግሞ በፈቶ ብቻ ንካስሮ አብሮ የሚሆኑ አለ። ይህ ትዳር ዘላቂነት የለውም። አንድ ሰው ፎቶውን ካነሳ በኋላ የተለያዩ ቴክኖሎጂን ተጠቅሞ የሌለውን የሆነ መልክ ያሳያል። ቀይ የነበረውን ወደ ጠይምነት፣ ጠይም የነበረውን ወደ ቀይ፣ ጥቁር የነበረውን ቀይ። የተለያዩ አፕሊኬሽኖች አሉ። እነዛን እየተጠቀሙ የሚሸውዱ ወይም ደግሞ የሚያታልሉ ሰዎች አሉ። ሲገናኙ ያንን ነገር ሲያጡት ወደ ፍቺ ነው የሚሄዱት። ይሄ በእስላም በጥብቅ የተከለከለ ነው። ሀታ እንዲህ አይነት እይታን ተያይቶ ለጋብቻ መዘጋጀት ተገቢ አይደለም። የትክክለኛ ሰዎች ባህሪ አይደለም። ከየት ነው የወጣችው? ከየት ነው የወጣው? የት ነው ቤተሰቧ? የት ነው ቤተሰቡ? ተብሎ ተጠያይቆ ነው መሆን ያለበት። ይሄ እስላም የሚያስቀምጠው ቅድመ መስፈርት አለ። ወልይ ባለበት፣ ወንድም፣ አባት፣ አጎት ለእሷ ማህረም የሚሆናት አካል ባለበት ወንድ ልጅ ቀርቦ ሴትን የሚፈልገውን ነገር ያያል፣ እሷም ትመለከተዋለች። ከዛ በኋላ እንግዲህ ሁለቱ ከተፈላለጉ ወደ ንካው ይሄዳሉ እንጂ ዝም ብሎ በኢንተርኔትና በፌስቡክ በቲክቶክ በተለያየ ነገር እየተያዩ ጋብቻ የሚፈጽሙ ሰዎች ከጋብቻቸው ይልቅ ፍቺያቸው ነው የሚበዛው። መሰረት አልባ ወይንም ደግሞ ጤናማ ያልሆነ ትዳር ይሆናል። አይተሃታል ወይ ሲሉኝ ቁልቱ ላ አላየኋትም አልኳቸው። አለ ቃለ ፈንዙር ኢለይሃ ሂድና እያት ለትዳር ትሆነኛለች አትሆነኝም የሚለውን ነገር ጠጋ ብሎ ማየት ያስፈልጋል። ዝም ብሎ በርቀት በነሻጣ መሆን የለበትም። ብዙ ጊዜ የወጣቶች ትዳር እየፈረሰ ያስቸገረውም ለዚህ ነው። የተወሰኑት ዘር ፈልጎ ይገባሉ። የተወሰኑት ገንዘብ ፈልጎ ይገባሉ። የተወሰኑት ደግሞ የአማርኛ ምንዘራ የሚመነዝሩት ነገር ይሸውዳቸዋል። የተወሰኑት የሆነ ነገር ይሸውዳቸዋል። ይሄ ተገቢ አይደለም። ገበሬዎች የት አካባቢ ቢዘሩት እንደሚበቅልላቸው ይፈልጋሉ። የት አካባቢ ነው መዘራው፣ ሰዓቱ ይታወቃል። እህል የሚዘራበት ጊዜ ያለ ሰዓቱ አይዘራም። ሰዓቱን ጠብቆ መሬታቸውን አብስሎ ቅድመ ዝግጅት ካደረጉ ሰበባቸውን ካደረሱ በኋላ ነው እህላቸውን አውጥቶ ጓሮ ላይ የሚበትኑት። ዘራችንን ማን ላይ ነው ወስደን የምናሳርፈው የሚለውን ነገር መጀመሪያውን ነው ማዘጋጀት የሚያስፈልገው። ዝም ብሎ በሩጫ መግባት አያስፈልግም። ስለዚህ እያት ትዳሩ በመሃል ዘላቂ ይሆን ዘንድ እይታን አድርጉ አሉ ነብዩ አለይሂ ሰላቱ ሰላም። መጀመራ ወንድ ልጅ ሴት ልጅ አይቷት ወዶ ከዛ በኋላ ቤት ይዟት እንኳን ቢመጣ ትዳራቸው ዝም ብሎ በሁያ ሁዬ ካልተገባበት ቅድመ መስፈርቱ ከተጠበቀ ሊቆይ ይችላል አሉ ነብዩ አለይሂ ሰላቱ ሰላም። ይሄም አክረጀው ተርሚዚ ማሙድ ተርሚዚ ዘግቦታል፣ ሌሎችም ዘግቦታል። ሸይኹል አልባኒ ሲልሲለቱ ዘጠና ስድስተኛው ቁጥር ላይ ሰይ ነው ብሎታል። አይቶ መርጦ ማምጣት እንዳለበት የአላህ ነቢ ዓለይሂ ሰላቱ ሰላም ተናገሩ። በዛ መካከል ጊሽ መኖር የለበትም መሸወድ መኖር የለበትም። አታ ዑለማዎች አካሉ ላይ ያለውን ችግሩላ መናገር አለበት ይላሉ። ምሳሌ አንዳንድ ሰዎች ክንታሮት ይኖርባቸዋል፣ እየታከሙ አልጠፋ ያለ ጠረን ይኖራል። ውስጣቸው ላይ ደግሞ ሰው ቢያየው ሊጠላው የሚችል ነገር ይኖርባቸዋል አካላቸው ዘንድ ጉድለትን ያስገኛሉ ተብሎ በግልጽ የሚታወቁ ነገሮች እነሱ ዘንድ ካለ ግልጽ ማድረግ አለባቸው። መሸዋወድ የለባቸው። ለምን ትዳር ማለት ገብቼ አይቼው ካልሆነ እርቃለሁ የምንልበት ነገር አይደለም። ዘርን የምናፈራበት የሆነ ነገር ስለሆነ ጥንቃቄ አድርገን ወደዚያ መሄድ አለብን። የአላህ ነቢይ አለይሂ ሰላቱ ወሰላም ከእለታት አንድ ቀን ወደ ገበያ ገቡና የተከማቸ እህል ላይ እጃቸውን አስገቡ። ጣታቸውን እርጥበት አገኘውና፣ ምንድነው ይሄ አሉት እህል ለሚሸጠው ሰውዬ አሳበቱ። ሰማ አላቸው ዝናብ ዘንቦበት ነው። ታዲያ ዝናብ የዘነበበትን ከላይ አታደርገውም ነበር? እንዲህ ወመን ገሸና ፈለይሰ ሚና ያታለለን ከኛ ጋር አይደለም አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ተመልከቱ፣ ይህ ማታለል ዱንያዊ ቁሳዊ በሆነ ነገር ነው። ዛሬ ወደ ቤታችን ይዘነው መጥተን ሊያልቅ በሚችል ነገር እንዲህ አይነት ጠንከር ያሉ ቃላቶችን ያስተላለፉት በተለያዩ በሚበሉ ነገሮች መሸወድን ከከለከሉ ነብዩ ዐለይሂ ሰላቱ ሰላም፣ ትዳር ላይ ደግሞ ሚን ባብ አውላ በጣም ጥንቃቄ ማድረግ ያስፈልጋል። አንዳንድ ወንዶች መጀመሪያ አካባቢ ያገባሉ። አግብቶ ከትዳር አጋራቸው ጋር ሲኖሩ ዘር ያጣሉ። ይሄ የተለመደ ነገር ነው። አላህ የፈለገውን ዘር ይሰጠዋል። የፈለገውን ዘሩን ያሳጠዋል፣ ወይም ደግሞ ይከለክለዋል። የተለያየ ሕክምና አድርጎ እንደማይወልድ ወይም ደግሞ የዘር ፍሬ ችግር እንዳለበት በተለያየ ጥናት ወይም ደግሞ በዶክተሮች ከተነገረው በኋላ መጀመሪያ አምጥቶ የሞከረባትን ሴት ሸኝቶ ሌላ ቦታ ሂዶ ደግሞ ያንን ችግሩን ሳይናገር ትዳር የሚፈጽም ሰው አለ። ይሄ ተገቢ አይደለም። እሷም መውለድ ትፈልጋለች እሱም መውለድ ይፈልጋል። ለአንድ አካል ወይንም ደሞ ለአንድ ሴት አግብታ መጀመራ እንደማትወልድ ከተረጋገጠና ከተነገራት፣ ዳግም ለምታገኘው ባል እኔ የተፋታሁት ዘር ስለሌለኝ ወይም ደሞ መውለድ ስለማልችል ነው ጋብቻ ፈጽመን አላህ ይሰጠናል የሚል ሐሳብ ካለ መጋባት እንችላለን፣ ካልሆነ ግን እንዲህ እንዲህ አይነት ችግር አለ ብላ መናገር መቻል አለባት። ወንዱም መጥቶ ምስት ሲጠይቅ ወይንም ደግሞ ሲያገባ ችግሩን ካወቀው እንዲህ እንዲህ የሚባል ችግር አለ፣ ዶክተሮችም ጋር ጠጋብዬ ቼክ አድርጌያለሁ፣ አትወልድም ተብያለሁ። ምናልባት አንቺና እኔ በመጋባታችን አላህ ዘር የሚሰጠን ከሆነ ለመጋባት ፈልጌ ነው ብሎ ግልጽ ማድረግ አለበት። መጀመሪያ ይሄ ወሳኝ የሆነ ነገር ነው። ማታለል መሸወድ አይቻልም። አታ አንዳንድ አላህን የማይፈሩ አመፀኛ የሆኑ ሰዎች ማይድኑት የሆኑ እንኳን በሽታ ኑሮባቸው ያ በሽታ የሚተላለፉ ነው እንኳን ሳይነግሩ በተለያየ ሲስተም የሰውን ሰውን ህይወት የሚያበላሹ ሰውን በሽታ ላይ የሚጥሉ ሰዎች አሉ። ይሄ ተገቢ አይደለም። ሸሪያ ባለበት ሀገር እንዲህ አይነት ጸያፍ የሆነ ነገር የሚፈጽሙ ሰዎች ቃዲ ዘንድ ቀርቦ ተጠያቂ ይደረጋሉ፣ እርምጃ የሚወሰድባቸዋል። በአሁኑ ሰዓት እንዲህ አይነት ገሾች የበዙበት ጊዜ ነው። ይሄንንም ደግሞ አብዛኛው ሙስሊሞች ከእስላም ውጭ ካሉ ሰዎች የሚያመጡት ነው ከአላህና ከነብዩ ጠላት የሚወርሱት ውርስ ነው። ለዛ ነው ትዳር በአሁኑ ሰዓት አልበረከት ያለው። አላህና ነብዩን የማያቁ እስላምን የማያቁ ሀታ ያሉበትን እንኳን የተጠጉትን እንኳን የባጢል ሃይማኖት እንኳን የማያቁ ፊትለፊት ወጥቶ እንስሳ የማይሰራው የሆነ ስህተት የሚሰሩ ሰዎች አሉ። የዝሙት ቃል የሚናገሩ ከስንት ሰው ዝሙት እንደፈጸሙ የሚናገሩ ምን አይነት ባህሪ እንዳላቸው በግልጽ ወጥቶ የሚናገሩ ጸያፍ የሆኑ ዘርን የሚያበላሹ ሀገርን የሚያበላሹ ትውልድን የሚያበላሹ ከአፋቸው ምን እንደሚወጣ የማያውቁ ሰዎች አሉ። ሙስሊሞቹ ከነሱ ጋር ሂዶ ይቀላቀሉና ይህን መጥፎ ነገር ወርሶ ወደ መስጊድ ወደ መድረሳ ወደ ትዳር ይዞ ይመጣሉ። ይህ ዘርን ከሚያበላሽ አመፀኝነት ከሚያወርስ የአላህን ቁጣን ከሚያስከትል በላን ከሚያስወርድ ራህመትን ከሚያስነሱ ነጥቦች ናቸው። በተለይ ወደ ሚዲያው አሁን ወጣ ስንል ሰው ሰውነቱን ጥሎ ወደ እንስሳ የተቀየረበት ጊዜ ነው ያለው። ቤተሰቡን የሚያዋርድ ዘሩን የሚያዋርድ የወጣበትን ቦታ የሚያስተች ሰው ናቸው እንስሳ ናቸው ተብሎ ግምት ውስጥ የሚገቡ የሆኑ ሰዎች አሉ። ፊት ለፊት ፊዚካላቸው ሲታይ ግን ሰው ናቸው። የሰውነትን ገጽታ ግን የሰውነትን ባህሪ ለቆ ወጥቷል። ወደ እንስሳ ተቀይሯል። ኡላኢከ ከልአንዓሚ በልሁም አዳል ኡላኢከ ከልአንአም እንዳላቸው ማለት ነው። እነሱ እንደ እንስሳ ናቸው አለ በል ሁም ደላላላ። ኧረ ከእንስሳም የባሱ ናቸው። እንስሳዎች እኮ የሚሸኑበትን ቦታ ይመርጣል እኮ ምርጫ አላቸው። እነዚህ ሰዎች ከእንስሳ የባሱ ናቸው። አላህ በል ሁም አደላላቸው በል የባሱ ናቸዋል። ስለዚህ ከእንዲህ አይነት ሰዎች ጽያፍን ነገር እየወረሱ ሙስሊሞች እየተጋሩ ነው ያሉት። እንዲህ አይነት ሙስሊሞች ቁርአንን፣ ሐዲስን፣ ነብዩን የነብዩን ሸሪዓ ሙስሊሞች የሚያውቁትን ኢማን የሚወክሉ አይደሉም። ራሳቸውን ነው የሚወክሉት። ሆኖም ግን ዘር ይበላሻል። ምድር ላይ ጸያፍ ነገር እየተስፋፋና አመጽ እየተበራከተ ነው የሚሄደው። ለዚህ ነው በአሁኑ ሰዓት ባለው ንብረት ተረጋግቶ መኖር ነግዶ በሰላም መግባት በማታ ጉዞ ማድረግ የጠፋው። ሁሉም ሰው ራስ በራሱን ማጥፋት ነው የሚፈልገው። መብላት መባላት ይፈልጋል። ይሄ እጃችሁ በሰራችሁ ስራ ነው ይሄም ያገኛችሁ። ወይ አፉ አን ከቲር እጃቸውን ካስገቡ በኋላ ምግብ ላይ ምንድነው ሲሉት ዝናብ ዘንቦበት ነው ሲላቸው ከላይ አታደርገውም ነበር እንዴ? ወመን ገሸና ፈለይሰ ሚና አሉ የአላህ ነብይ። ያታለለን ከኛ ጋር አይደለም። አንድ ጊዜ ከሆነ ሰው እንደዚህ ቁጭ ብዬ ያወራው ነበረና ሞባይል ወጥቆት ሊያነሳ ዝቅ ሲል ጠረጴዛው ኮፊያውን አነሳበት። ረጅም ጊዜ እኔ በኮፊያ ነው የማውቀው። ሙሉ ፀጉሩ አልቆ መላጣ ነው ሰውዬ። አንዳንድ መላጣዎች ለይታ ራሱ የሚያስደነግጡ አሉ። መደንገጤ መደንገጤና፣ አየና አይተኸኝ አታውቅም እንዲህ አለኝ። አዎ አይቼ አላውቅም አልኩት። የተፈጠረውን ነገር ልንገርህ እንዲህ አለኝ። አዎ ስለው ኮፍያ ኮፍያ አውልቄ አላውቅም አለኝ። ትዳር ይዤ ባለቤቴም ቤት አምጥቻት ስተኛም ከነ ኮፍያ ነበር መተኛው አለ። ከእለታት አንድ ቀን በተኛውበት ኮፍያ ይወልቆ ባለቤት ተነስታ ስታይ ሌላ ሰው መስላት እውያለች ይያለሽ ተነሷል ስነሳ ኡ ትጥላለች። እንዲህ አይነት ነገር ይገጥመኛል ብላ አልጠበቀችም። በኮፍያ ሸውዶ ነው ቤት ያመጣት። ከዛ በኋላ ግራ ተጋባቻል። መጀመሪያ እንዲህ አይነት በግልጽ የሚታዩ ነገሮች ምን ነገር አለባቸው? ምናልባት ምን ይሄን ላትፈልግ ትችላለች። በተለይ በአሁኑ ሰዓት ሁለተኛ፣ ሶስተኛ፣ አራተኛ ማግባት የሚፈልጉ አባቶች ነጩን ጺማቸውን ወደ ጥቁር አስቀይሮት ቁጭ ይላሉ። እናንተ ራሱ ስታገኙቸው ይጠፉባቸዋል። ይህ የተቀቡት ቀለም ከሳምንት ከአስራ አምስት ከወር በኋላ እያለቀ ሲሄድ ከስር የነበረው ነጭ ጽም እየበቀለ ይመጣል። እንዲህ አይነት ሸውዶ ትዳር የያዙ ሰዎች ትዳራቸው ምን ያህል ይዘልቃል? ይቻላልስ ወይ? በእስላም አይቻልም። መጀመሪያ ይህን ነገር ግልጽ አድርጎ ሊያመጣት ይገባል። እሷም እንደዚሁ አታ ውስጣቸው ላይ ያለ ችግር ካለ ሰውነቴ ላይ እንዲህ አይነት ነገር አለብኝ፣ እንዲህ እንዲህ አይነት ነገር አለ ብላ ግልጽ ልታደርግ ይገባታል። እሱም ግልጽ ሊያደርግ ይገባል። ትዳር ከፍላጎት ጋር የተያያዘ ነው። ምናልባት ዑለማዎች እነ እብኑ ቀይም እንዲህ አይነት ነገር ግልጽ ሳያደርጉ ገሻ አድርጎ ወንድም ይሁን ምስት ቢያመጣ ሴትም ይሁን ሸውዳ ቤት ቢገናኙ ይሄ ችግር ሳይነጋገሩበት ቢገናኙ ለማፍረስ በቂ የሆነ ነጥብ ነው ይላል። የምንኖርበት ሀገር የሙስሊም ሀገር ካለመሆኑ የተነሳ አብዛኛው ሴቶች አላህ ከጠበቃቸው ውጭ ብዙ ነገር ያሳልፋሉ። ትምህርት ቤት የተለያየ ላይፍ ያሳልፋሉ። ከመስጂድ ከመድረሳ፣ ወይንም ደግሞ በጥሩ ተኮትኩቶ ያደገው ወንድ መጥቶ ልጃገረድ አገረድ ነሽ ወይ ብሎ ይጠይቃታል። አው ልጃገረድ ነኝ ትላለች። ከዛ በኋላ የተለያየ ዘመድ አዝማት ተጠርቶ በጣም ብዙ ብር ወጥቶ በጣም ብዙ ወጪ ከወጣ በኋላ ቤት የመጣች ቀን አንድ ነገር አላስገባህ ነው ይላል። ምንድነው? ልጃገረድ አይደለም ተውበት አድርጌያለሁ ይላሉ። ይሄ ጋሽ ነው፣ አይቻልም። ምናልባት አግብታ የፈታች ሴት ባሏ የሞተባት በመጀመሪያ ይሄ ነገር ታውቆ ከተጋቡ ችግር የለው። ግን እሱ የሚፈልገው ልጃገረድ ነው። ቤት ካመጣት በኋላ አንድ ነገር ቃል ላስገባህ ነው፣ አንድ ነገር ልነግርህ ነው እያሉ ድራማ የሚሰሩ ሰዎች አሉ። ይሄ ተገቢ አይደለም፣ ፀያፍ የሆነ ነገር ነው። አማናን በመሀል የሚያሳጣ የአላህን ዲን የሚሸረሽር ፀያፍ የሆኑ ነገሮች የሚስፋፉበት ነገር ነው፣ መደረግ የሌለበት ነገር። ስለዚህ እንዲህ አይነት ችግሮች ሲገጥሙት ወይ ሲገጥማት የማፍረስ ወይንም ደግሞ ትዳሩን አልፈልገውም የማለት መብት አላቸው፣ ይላሉ አሊሞች። እስላም ለጊዜ አንዳንዱ ነገር መፍትሄ ያስቀምጧል። ከላስ በቃል ሴት ልጅ አግብታ ካልፈታች ባላኳ አልሞተባት ተባት ከባልጋ መገናኘት ያለባት ከነ ልጃ ገረድነቷ ድነቷ ከነ ክብሯ ነው መገኘት ያለባት የተለያዩ ትርምሶች ውስጥ ገብታ የተለያዩ ጸያፍ የሆኑ ነገሮች ውስጥ ገብታ አላህን አስቆጥታ የአላህን ነብይ ይዞት የመጡትን ዲን አፍርሳ እንደፈለገች ስትጨማለቀ የነበረች ሴት መታ ደብቀኝ ቅበረኝ ብትል አይሆንም። ሊታወቅ የሚገባው እያንዳንዱ የሙስሊም ልጆች የሙስሊም ሴቶች ይህን ማወቅ መቻል አለባቸው። ምናልባት በተፈጥሮ ማይኖራት ሴት ልትኖር ትችላለች። ዑለማዎች እንዳስቀመጡት በተለያየ ነገር ሊጠፋ ይችላል። ሆኖም ግን ሽ ያደረጉ ሰዎች መጥቶ ከገቡ በኋላ ይህን ነገር በያን ማድረግ የለባቸው መጀመሪያ ያለውን ነገር በግልጽ ተነጋግሮ ነው መጋባት ያለባቸው። ትዳር አብሮን የሚቆይ ነገር ስለሆነ ማለት ነው። ስለዚህ አላህ ነቢይ ያታለለ ከኛ ጋር አይደለም አሉ። በፍጹም ቅቤ ላይ ሙዝ መጨመር እንደማይቻለው፣ በርበሬ ላይ ቀለም ሸክላ መጨመር እንደማይቻለው፣ የቻይናን የጃፓን ነው ብሎ መሸጥ እንደማይቻለው፣ የጃፓኑን የጀርመን ነው ብሎ መሸጥ እንደማይቻለው፣ ውሸት እንደማይቻለው፣ የጎረቤት ሀቅ መጣስ እንደማይቻለው፣ የወላጅን ሀቅ መጣስ እንደማይቻለው ጋብቻም አካባቢ ሽወዳዎች መኖር የለባቸውም። ይህንንም ሐዲስ ኢማም ሙስሊም አንድ መቶ አንደኛው የሐዲስ ቁጥር ላይ ዘግቦታል። ቃለ እብኑ ቀይም እብኑ ቀይም ረሕመቱላሂ ተዓላ ይላል። ኩሉ ዐይቢን ይላል፣ እያንዳንዱ ጎደለ የሆነ ነገር ዩነፍሩ ዘውጀል አኸር፣ ሌላኛው የትዳር አጋር የሚያሸሽ እና የሚያስቆጣ ከሆነ ምንሁ ከትዳሩ ወላይ ያሕሱሉ ቢሂ መቅሱዱ ኒካሕ የኒካሕ ግብ የማይገኝበት ከሆነ ሚነራህመቲ ከእዝነት ወልመወዳ ዩጅቡል ያር ምርጫን ግዴታ ያስደርጋል። ሰውየው የሚፈልገውን ነገር ይዛ ካልመጣች እሱም ደግሞ እሷን ደብቆ በተለያየ ነገር ሂያና አድርጎ ሸውዶ ሁለቱ የሚገናኙ ከሆነ መለያየት ይችላሉ ይላል እብኑ ቀይም ራህመቱላ ተዓላ አለይ። ስለዚህ መሸዋወድ የለባቸውም፣ ግልጽ ሆኖ መቅረብ አለባቸው። ይሄ ጥሩን ዘር ለማፍራት ሰበብ ከሚሆኑ ነጥቦች ናቸው። ይህም ዛዱል ማአድ ላይ አምስተኛው ሙጀለድ 166ኛው ቁጥር ላይ የጠቀሰው ነው።